ምድራችንን ሁለት ነገሮች ሁሌም የሚገዟታል። እነሱም ጥበብና ዕውቀት ናቸው። የምትመኙትን ሕይወት የምትፈልጉትን ኑሮ መርጣችሁ መኖር ትችላላችሁ። ያ የሚሆነው ግን የጠቢብ ሰው ባህሪ ሲኖራችሁ ብቻ ነው። በዛሬ ቪዲዮ እነዚህን አስራ ሶስት ነገሮች በደንብ አድምጣችሁ ከተገበራችሁ ጠቢብ የማትሆኑበትና የፈለጋችሁትን የማታሳኩበት ምንም ምክንያት የለም። መጨረሻ ላይ ከእነዚህ ከ13 ባህሪዎች ውስጥ ስንት እንዳላችሁ ኮመንት ላይ አስቀምጦልን። ጥበቡ በዚህ ታሪክ ስር ተቀምጧል። አንድ ጠቢብ መምህር በጣም ከሚወዳቸው ተማሪዎቹ ጋር ተቀምጧል። ተማሪዎቹም ከእሳቸው የሚጣፍጡና ደስ የሚሉ ታሪኮችን ስለሚሰሙ ሁልጊዜ እሳቸው ጋር በየቀኑ አንድም ቀን ሳይቀሩ ይመጣሉ። ሁሉም ሰው እንደ እሳቸው የተሳካለትና አዋቂ መሆን ይፈልጋል። ከፊታቸው ከተቀመጡ ተማሪዎችም አንዱ መምህር፣ ሁልጊዜ ሀብታምና አዋቂ እንደ እርሶ ጠቢ መሆን እፈልጋለሁ ምን ላደርግ? አላቸው። ይህንን ሲጠይቃቸው ደስ በሚል ፈገግታ ጥያቄውን አደመጡት። ሌላ ተማሪም እዛው አያይዞ ታሪክ ይንገሩን መምህር አለ። እሳቸውም ትንሽ ዝም አሉና፣ የሁለታችሁንም ጥያቄ እኩል ልመለስላችሁ፣ አሉና አንድ ታሪክ ለተማሪዎቻቸው ነገሯቸው። በአንድ ትልቅ ወንዝ በሚገኝ ተራራ ላይ የሚኖሩ ሶስት መነኩሴዎች ነበሩ። መነኩሴዎቹም ብዙ የማያወሩና ጸሎት ላይ ጊዜያቸውን የሚያሳልፉ ነበሩ። አንድ ቀንም ከሚኖሩበት ተራራ እቃ ለመግዛት ወደ ከተማ እንዲሄዱ ትዕዛዝ ተሰጣቸው። ትዕዛዙን ተቀብለው ወደ ከተማ ጉዞ ጀመሩ። እየተጓዙም እያለ አንዲት ሴት መንገድ ላይ ያገኙ። እሷም አብሬያችሁ እንዲሄድ ፍቀዱልኝ፣ ወንዙን መሻገር በጣም እፈራለሁ፣ አብሬያችሁ ልሂድ አለቻቸው። እነሱም ብዙ ደስተኛ ባይሆኑም በሃይማኖት ህግ መሰረት ከሴት ጋር ማውራትና መነካካት እንደማይፈቀድ ነግሯት አብረው እንደሚሻገሩ ቃል ገቡላት። ከትንሽ ዝምታ ጉዞ በኋላም ወንዙ ጋር ደረሱ። ወንዙንም መሻገር ሊጀምሩ ሲሉ ልጅቷ በጣም ወንዙን ፈራች። ውሃ በጣም እፈራለው አለቻቸው። መሻገር ስለፈራችም በጣም ሰውነቷ መንቀጥቀጥ ጀመረ። መነኩሴዎቹም አትፍሪ ምናምን እያሉ ፍርሃቷ እንዲጠፋላት ጥሩ ጥሩ ምክሮችን ቢመክሯትም እሷም ግን ከፍርሃት ሊያስወጧት አልቻሉ። ከዚህ በላይ ምንም ማድረግ አንችልም፣ መልካም ውሎ አሏት ሁለቱ መነኮሳት። እሷም በጣም አዝና ተቀመጠች። ሁለቱ መነኮሳትም ጉዟቸውን ቀጠሉ። አንዱ ግን አሳዝነችውና እንያዚህ ያሻግርሻለው፣ ነይ ብሎ ወገቡ ላይ ተሸክሟት ጉዞውን ጀመሩ። የወንዙ መሃል መሻገሪያ ላይ እንደደረሱ ሁለቱ መነኮሳት ጓደኛቸውን ሲመለከቱት ሲዞሩ፣ ዓይናቸውን ማመን አልቻሉ። በጣም እንደነገጡ! ስተዋት የሄዷትን ሴት ጓደኛቸው ተሸክሞ ሲመጣ ተመለከቱት። እርስ በእርስ ታዩና፣ አቤት ጉድ አለ አንደኛው። ከፊትፊቱ በፍጥነት ተራመዱ። ጓደኛቸውም በተቻለው ፍጥነት ሄዱ። ልጅቷን አሻገራት። በጣም አመስግነው ወደምትሄድበት ቦታ በደስታ ሄደች። ሁለት ሰዓት የሚሆን በዝምታ ተጓዙ። ከመካከላቸውም አንደኛው ዞሮ ገላመጠውና ወይ ጉድ ኃጢአተኛ! ይሄ ከባድ ኃጢአት ነው። ሴት ማናገር አይቻልም፣ ጭራሽ ተሸከማት አለ። አንደኛውም ቀበል ላድርጎ ከፍተኛ ቅጣት እንዲጣልበት እንናገራለን አሉት። እየተናገሩትና እየረገሙት ብዙ ሲጓዙ ለረጅም ሰዓት ዝም አላቸው። እንዴት ሴት ታቅፋለህ ትሸከማለህ? እያሉ ሲነዘንዙት እንዲህ ሲል ተናገራቸው። እኔ ተሸከምኳት ትንሽ ነበረ፣ እናንተ ግን እስካሁን ተሸከማችኋታል አላቸው። የዛን ሰዓት መነኩሴዎቹ በዝምታ ተዋጡ። ታሪኩ ይሄ ነው ተማሪዎች። አንደኛው መነኩሴ ጠቢብና አስተዋይ ስለሆነ ሁለቱንም የሚያስተምር ቃል ተናግሯቸዋል። አንደኛው ጠቢብ የሚታወቅበት ባህሪ ይሄ ነው፣ ነገሮችን አይምሮ ውስጥ አለመሸከሙ አንዱ ባህሪ ሲሆን፣ ሁለቱ መነኩሴዎቹ የእሱን ኃጢአትና ያቺን ሴት ለረጅም ሰዓት ተሸክመው ከሰውነታቸው ወርደው የማይረባ ነገር እያሰቡ ሲከሱት ነበረ። እሱ ግን ሸክሙ ሩቅ አራግፎ የአሁኑን ነገር ብቻ እየኖረ ነው። ጠቢብ፣ የድሮ ነገሩን እያብሰለሰለ ያለፈ ነገር እያላመጠ ውድ ጊዜውንና አሁኑን አያጣም። ጠቢብ ያለፈ ነገር ላይ ጊዜውን ከሚያሳልፍ ቢተኛበትና ምንም ባያስብበት ይመርጣል አላቸው ለተማሪዎቹ። ተማሪዎቹም በታሪኩ ተገርመው ታሪኩን ከራሳችሁ ጋር አያይዛችሁ ተመልከቱ ባሏቸው መሰረት እያስተዋሉ ነበረ። አንድ በታሪኩ ደስተኛ የሆነ ተማሪ ሌላስ ጠቢብ መሆን የምንችልባቸው ወይም ጠቢብ እንደሆንን የምናውቅባቸው ባህሪያቶች ንገሩን መምህር አለ። እሳቸውም እንዳልኳችሁ የመጀመሪያው ጠቢብ ያለፈ ነገርን አይሸከምም። ያን የማይሸከም ሰው ከሆነ አይምሮ ነፃ ስለሆነ ሌሎች ነገሮችን ማሰብ ይችላል። ይህ አንዱ የጠቢብ ባህሪ ሰው ነው፣ ባለፈ ነገር አይታመምም፣ ሲያልፍ አለፈ ነው። ሁለተኛው ባህሪ ደግሞ መወዳደር መፎካከርን አይወድም። ምክንያቱም ራሱን ከሌላው በመወዳደር የሚያጠፋው ጊዜ የራሳቸው ጊዜ እንደሆነ በትክክል ስለሚያውቅ እናንተ ኖሯችሁ እነሱ የሌላቸው ነገር ካለ ወይ ጠቢቡ ሰው አልፈለገው ወይ ሊያገኘው እየሰራ ነው ማለት ነው። ራስን ከማወዳደርና ከማነጻጸር ከሚመጣው ክፉ ቅናት ነፃ ነው። ስለዚህ ጠቢብ መሆን የፈለጋችሁ አስተውሉ፣ አትወዳደሩ፣ አትፎካከሩ። መምህሩ አጠገባቸውን የተቀመጠውን ውሃ እየተጎነጩ ሶስተኛው የጠቢብ ሰው ደስታና ሀዘን ማንም ላይ ተጣበቀ አይደለም በቤተሰቡ፣ በእውቀቱ ወይም ባለው ነገር ላይ አይደለም ደስታው ያለው። ምክንያቱም ሰዎችና ሁኔታዎች እንደሚቀያየሩ ያውቃል። በጣም ወዳጅ የሚላቸው ራሱ ጠላቶች ሊሆኑ እንደሚችል ስለሚያውቅ ደስታው ከፈጣሪ ጋር ካለው ግንኙነት ጋር ነው። አራተኛው ጠቢብ በራሱ ደስተኛ መሆንን ይለማመዳል። ያለው ነገር ላይ ያመሰግናል። ደስተኛ ለመሆን ጓደኞችን አይሻም። እንዲሁም በጓደኞቹ የሚያገኛቸውን ደስታ እንደራሱ ድክመት ይቆጥረዋል። በዚህ ደካማ እንደሆነ ሊያስብ ሁሉ ይችላል። አምስተኛ ጠቢብና አስተዋይ ሰው ግቡን አይናገርም። ያሳለፈውን መንገድ ግን ይናገራል፣ በዛም ይበረታል። ጅል የሆነ ሰው ግን ያሰበውን ሁሉ ስለሚናገር የሰራና ያረገ ስለሚመስለው የጀመረውን ያቆማል። ጠቢብ ሰው ግን ግቡን ሳይሆን ያለፈበትን ያለውን ነገር ይናገራል። ያ ደግሞ ጠላት እንዳይበዛበት ያደርጋል። ስድስተኛ ጠቢብ ሰውን የምትለይበት ባህሪ ብቻውን መሆንና በብዙዎች መተው ለሱ ምንም አይደለም። ማንም ባያየውና ቢንቆት ደንቶ አይደለም ለሱ የብቸኝነት ህይወቱ ከማይረቡ ብዙዎች የተሻለ ነው እንደ ዝንብ ከመኖር እንደ አንበሳ መኖርን ይሻለዋል። ሰባተኛው ከእሱ እርዳታ የፈለገ ሰዎችን ይረዳቸዋል። በውስጡ ግን አንድ እውነት ያውቃል በጣም ከእሱ እርዳታ የሚፈልጉ ሰዎች እሱ ቢቸገር ምንም ላያደርጉለት እንደሚችሉ ያውቃል ነገሮችን ሲያደርግ ውለታ ለመዋዋል አይደለም ስምንተኛ፣ በደስታና በሐዘን ወይም በንዴት ውስጥ ከሆኑ ጠቢቦች ምንም አይነት ውሳኔ አይወስኑ። ለውሳኔያቸው በእንደዚህ አይነት ስሜቶች ከሆኑ ዘግየት ይላሉ። ይሄ ደግሞ የማይሆኑ ውሳኔዎችን ከመወሰን ይታደጋቸዋል። እናንተም አስተውሉ። ጠቢብ ሰው በጊዜያዊ ስሜቱ ተነስቶ የማይለወጡ ውሳኔዎችን እንደማይወስን ትዝ ይበላችሁ። ይህንን በልምምድ ማምጣት ትችላላችሁ። ዘጠነኛው የጠቢብ መለያ ባህሪ የተነገረውን ዝም ብሎ አያምንም። ሰዎች የነገሩትን ከራሳቸው ስሜትና ዕውቀት አንፃር እንጂ ከእውነት አንፃር ላይናገሩ እንደሚችል ያውቃል። ስለዚህ የትኛውም ነገር ይህን ለማመን አጣርቶና አረጋግጦ ነው። ሃይማኖት ይሁን ፍልስፍና፣ ሳይንስም ቢሆን በራሱ ለማጣራትና ከዛ በኋላ ለማመን ዝግጁ ነው። አስረኛ ጠቢብ ሰው ያሰበውን ሁሉ አያወራም፣ መናገር ያለበትን እንጂ ያሰበውን ሁሉ የማያወራ ሰው በኋላ ያን የተናገረውን ለማስተካከል ሲል ውሸት ውስጥ ይገባል። ይሄ ደግሞ የማይሆን ስሜት ውስጥና ተቀባይነት ማጣት ውስጥ ይከታል። ስለዚህ ጠቢብ ሰው አሁን አድርጎት በኋላ የሚጸጸትበትን ነገር አያደርግም። አስራ አንደኛ አስተዋይ ሰው ልክ አሁን እንደሚሞት ሰው ሆኖ ይኖራል። ድጋሚ ብትፈጠር ምን አይነት ሰው መሆን ትፈልጋለህ ቢባል አሁን የሆንኩትን አይነት ብሎ መመለስ የሚችል አይነት ሰው ነው። ለእሱ ሁሌ ህይወት ሞትና ውለት መሀል ያለች እድል ናት። ያቺ እድል ተጠቅሞ መሆን የሚፈልገውን ከቀን ወደ ቀን ይሆነዋል። ብለው ያልሆነ ሰው ግን ከዚህ ተቃራኒ ነው። ወደፊት ድጋሚ የመፈጠር አቅም ቢያገኝ አሁን ከሚኖረው በተቃራኒ መኖር ሊፈልግ ይችላል። መምህሩ ዘወር ብለው ለተማሪዎቻቸው ከሁሉም በላይ ሞት አብሯችሁ እየዞረ እንደሆነ ተረዱ፣ ጠቢብነታችሁ የተፋጠነ ይሆናል። አስራ ሁለተኛው ጠቢብ ብዙ ነገር በአንድ ጊዜ አይጀምርም። አንድ ነገርን በትክክል ከጨረሰ በኋላ ወደ ሌላ ይሄዳል እንጂ በአንድ ጊዜ በሞራል ብዙ ነገርን ጀምሮ ከአንዱ ሳይሆን አይተውም። ጠቢብ ነገሮችን አጥርቶ ይሰራል፣ ከጀመረም ይጨርሳል። አሁን የሚያደርገው ነገር ተጠራቅሞ ትልቅ ዕውቀት፣ ትልቅ ሀብት፣ ትልቅ ኃይል እንደሚሆን ያውቃል። ቂል የሆነ ሰው ግን ብዙ መጽሐፍ እኩል ማንበብ ይጀምራል፣ ብዙ ትምህርቶችም ይጀምራል መሃል ላይ ያሞራል ይጠፋል። ከአንዱም ሳይሆን ይቀራል። የመጨረሻ አንድ ልመረቅላችሁ! 13ኛ ጠቢብ በጤንነቱ አይደራደርም። አንድ ጊዜ እስኪሞ ድረስ እንዲገለገልበት የተሰጠው ሰውነቱን በትክክል ይንከባከበዋል። ልክ አምላክ እንደሚኖርበት ቤት አድርጎ በክብር ይዘዋል። ለሱ ከተሰጠው ሁሉ በላይ ሰውነቱ እንደሆነ ያውቃል። አመጋገቡን፣ አኗኗሩን፣ ጤንነቱን እድሜ ልኩን ሲጠብቀው ይኖራል። ምክንያቱም ጠቢብ ሰውነቱን ጤንነቱን መንከባከብ ፈጣሪን እንደማክበር ማክበር ስለሚቆጥረው ነው። መምህሩም ለተማሪዎቻቸው እነዚህ 13 ባህሪ ካሏችሁ በራሳችሁ እርግጠኛ ሁኑ፣ ጠቢብነት ላይ ስለደረሳችሁ የምወዳችሁ ልጆቼ ብለው ንግግራቸውን ጨረሱና ከተቀመጡበት ወንበር እንደወትሯቸው ተነስተው ሄዱ። ውድ የቻናላችን ተከታታዮች እናንተስ ምን ላይ ናችሁ? ራሳችሁ ላይ ስንት ባህሪ እንዳላችሁ በኮመንት አስቀምጡልን። ከዚህ የተሻለ ቪዲዮዎች ይዘን ስለምንመጣ ቪዲዮውን ላይክና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ሕይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ